ቤተሰቦች እንዴት ናችሁ? ላናቸው፣ እግዚአብሔር ይመስገን ደህና። እንዴት ሰነበታችሁ? የዛሬ ሳምንት አካባቢ እንግዲህ እሱም ደግሞ የቲክቶክ ቻናሉ ላይ ስሙ ኩትናኤል ነው የሚለው ኩትናኤል ግን ማለት እንደሆነ ጥያቄ ጠይቂያቸው ዜጎቻችሁ መልስ ሰጣችኋል። መጀመሪያ ለመለሰውም ስጦታውን አግኝቷል። ማለት የሽልማቱ ደውላችሁ ጠይቁት። ልጁ ዛሬ መጣ እነሱን ልመልስላችሁ ከዛ በፊት ግን

የዶሮ ጩኸት ጴጥሮስ ለንስሐ አበቀው የሚለውን ታሪክ ከዶሮ ጩኸት አልፎ እልፍ ሰባኪያን ንስሐ ግቡ እያሉ ሲጮሁ እየሰማ ምንም ለማይመስለለኛ ለልብ ደንዳኖች መልእክቱ ምን ይሆን? የዶሮችን ጩኸት ሰምቶ መመለስ በመመለስ ፈንታ የዶሮውን የአጫጫ ስልት እያወዳደረን ሰባኪያንን በምናማርጥለኛ መልእክቱ በእርግጥ ምን ይሆን? በእርግጥ የዶሮውን እድል የሚያስቀና ነው። አንድ ጊዜ ጮሆ የወደቀውን ጴጥሮስን እንዲነሳ መቀስቀስ መቻሉ የታደለ ሰባኪ ያደርገዋል። ብዙ ጊዜ ስንጮህ ለአንድ ሰው ለንስሐ ማብቃት ላልቻለም ሰባክያን ይህንን ዶሮ ምንኛ የሚያስቀና ነው። ለነገሩ በዶሮ በልማዱ ዶሮ ጮሆ ሌሎችን ከማስነሳቱ በፊት እሱ ተነስቶ ክንፉን እያርገበገበ ከፍ ከፍ ይላል። እኛ ግን ራሳችንን በኃጢአት ሰኝተን ሌላውን ለንስሐ ለመቀስቀስ የምንሞክር እንቅልፋም ዶሮች ስለሆነ በጭወታችን የረበሽ ነው እንጂ እየቀሰቀስ ነው ሰው የለም በማለት ይናገራል። ምን ለማለት ፈልጌ ነው? እንግዲህ ጴጥሮስን ለንስሐ የቀሰቀሰው ዶሮ ኩትናኤል ነው። ስለዚህ ስለ ኩትናኤል ምንነት ታዲያ ጴጥሮስን ለንስሐ የቀሰቀሰው ስለ ኩትናኤል ዛሬ ትንሽ ነገር ለእናንተ ጀላችሁ መጥቻለሁ። እሱን እስከ ፍጻሜ እንድትከታተሉ እግዚአብሔር ስም እየጠየኩኝ ቻናሉን ሰብስክራይብ በማድረግ እንድታበረቱኝ ቤተሰብ እንድትሆኑ ከወደዳችሁ ትላይክ እንዲሁም ደግሞ መልካም ቆይታ ፔጄ ላይ ስለ ኩትናኤል ሰዎች አለው ኩትናኤል ማን ነው? እንደምንመለከታለን ማለት ነው። በተለይም ደግሞ በዚህ ሰሞን ተይዞ የሚነገረው ወይም ደግሞ በግብረ ሕማማት በመጽሐፍ ግብረ ሕማማት ሐሙስ ምሽት ላይ መጽሐፈ ዶርሆ ስለሱ ትንሽ ጽንጭ ነገር ነግሬያችሁ እናንተ ገብታችሁ እንድታነቡ ሪፈር ሰጣችኋለሁ ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ እግዚአብሔር ስም ጠይቃለሁኝ። መልካም ጊዜ። እንግዲህ ብዙዎቻችሁ ይህን ጥያቄ ስጠይቃችሁ በጉጉት ስጠብቁ እንደነበረና በአካልም ስጠይቁኝ እንደነበረ ብዙዎቻችሁ ታውቃላችሁ። እንግዲህ ኩትናኤል ማን ነው የሚለውን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን በዕለተ ሐሙስ ለሚኒስትር ቁርባን ቀመሰ አስቀድሞ ከእሱ ጋር እንደነበሩ ሐዋርያትን ሲያስተምራቸው ብዙ ነገርን ሲነግራቸው እንደነበረ ብዙዎቻችን ነው። በዚህም ጊዜ እንግዲህ ከአስራ ሁለቱ ሐዋርያት መካከል አንደኛው የሐዋርያት አለቃ የሆነው ይሁዳ ክርስቶስን አሳልፎ ለመስጠት በዕለተ ረቡዕ ከአይሁዳውያን ጋር ተስማምቶ እንደነበረ ብዙዎቻችን የማይረሳ ነው። ታዲያ በዚህ ጊዜ በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምሩ ውሎ ወደ አንድ ቤት እራት ግብዣ ያደርግ ዘንድ ሐዋርያቱን እንዲጠይቁ ይልካቸዋል። ይህ ለእራት ግብዣ እንዲጋበዝበት የመረጠው ቤት የስምዖን ቤት ነበር። ስምዖን ማለት በጣም የተከበረ ባለ ሀብት ባለጸጋ ነበረ እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያውን ጴጥሮስን እና ዮሐንስን ወደፊታችሁ ሂዱ፣ በዛ ማድጋ በውሃ ባይ ማድጋ የያዘ ሰው ታገኛላችሁ፣ ከእሱንም ሄዳችሁ ጌታ ዛሬ ከአንተ ጋር ራት ያድርግ ዘንድ ይሻል ብላችሁ ንገሩት ብሎ ላካቸው። እዛም ሄደው ስምዖንን ነገሩት ስምዖንም በዛ በጣም ደስ ብሎት ሄዶ ለባለቤቱ ለአክሮስ ነው ነግራታል። አክሮስ ናም ደግሞ በጣም ተስማምታ ቤታቸውን አዘጋጅተው ክርስቶስን ለእራት ሊጋብዙ በጣም በጉጉት እየተጠባበቁ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአስራ ሁለቱ ከአስራ አንዱ ሐዋርያቱ ጋራ ወደ ስምዖን ቤት ይገባል ማለት ነው። እንግዲህ በዚህ ጊዜ የስምዖን ቤት የበሩ ዘበኛ በጣም ደስ ብሎ ሲቀበላቸው አክሮስና ና ስምቆን ሁለቶቹ ሰው የቤቱ ባለቤቶች ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ከሐዋርያቱ ጋር ምንጣፍ እያነጠፉ ሲቀበሉት እንደነበር በቤታቸውም የሶስተኛው ፎቅ ላይ ይዘውት እንደወጡ በዛም ልዩ ግብዣ እንዳዘጋጁለት በዚህ መጽሐፍ ላይ እንመለከታለን። ከአስራ ሁለቱ ሐዋርያት አንደኛው ይሁዳ ግን ወደ ኋላ ቀረት ብሎ ነበር ይላሉ። አንዳንዶችም ያው ምግዱ ሊታጠብ ከምንጭ ኋላ ቀርቶ ነበር፣ ከሌሎች ሰዎች ጋር እየወራ ነበር ይላሉ። እንግዲህ በዚህ ጊዜ እነሱ ገብተው ከገቡ በኋላ ይሁዳ ይመጣል። ይሁዳ ሲመጣ የዘበኛውን ወይም ደግሞ የስምዖን በር የቤቱን ጠባቂ ዘበኛውን ከጌታ ደቀ መዛሙርት አንደኛው ያውም አደቃቸው ነኝ እና አስገባኝ ይለዋል። ይሄ የስምዖን ቤት ዘበኛ ለስክንድሮስ ይባላል ስሙ ለስክንድሮስ። ይህንን ሰውዬ ወይም ደግሞ ይሁዳን በተመለከተው ጊዜ ግራ ይጋባል። በእውነት አንተ ከክርስቶስ ደቀ መዛሙርት ትመስለኝ። እነርሱ እነሆ ሲሄዱ በፊታቸው ማይጠንትን የያዙ ግሩማን ድንቆች የሆኑ ሰዎችን እመለከታለሁ። በደንብ ታጅቦት ክርስቶስን ሲሄዱ እመለከት ነበር። አንተ ግን ከቁራ ሰባት እጅ ተቁረት ይታየኛል። ይልቁንም ደግሞ ንጹሕ ደም በእጅህ እንዳለ ይታየኛል። ለማንኛውም ጌታዬ መድኃኒት የኢየሱስ ክርስቶስና ደቀ መዛሙርቱ የሄዱበትን የተቀደሰውን ልብስ እንዳታቆሽሽ አሁን እሱን ምንጣፉን እስክሰትር ቆየኝ ይለዋል። በዚህ ጊዜ ይሁዳ ግራ እየተጋባ ይቆማል። ይህ ዘበኛውም ያንን ልብስ ከሰተረ በኋላ ወይም ምንጣፉን ከሰተረ በኋላ ማለት ነው ይሁዳ ይገባል። ይሁዳም ከገባ በኋላ እንግዲህ በዛ በስምዖን ቤት ለእራት እንደተጋበዙ ማለት ነው። የእራትን ግብዣ ካደረጉ በኋላ ወይም ደግሞ የእራት ግብዣ ላይ እንዳሉ ማለት ነው። አክሮስና በቤታቸው አንድ በጣም የሚወዱት አውራ ዶሮ ነበረ። ይህንን አውራ ዶሮ አስመጥታ እራት ሰርታ ጥሩ አድርጋ ያው ሰው ለወዳጆ የሚያርዳው ወይም ደግሞ ከአሉት ምግብ አሁን በዘመናችን ጥሩ ምግብ የሚሰራው የዶሮ ወጥ ነው አይደለም? እንግዲህ ይህንን ዶሮ አርዳ ይሰሩላቸዋል ማለት ነው፣ ለሐዋርያቱ እና ለክርስቶስ። ከዛም በኋላ ይህንን ካደረጉ በኋላ ለእራት ግብዣ እንደቀረቡ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእራት ግብዣ አስቀድሞ እግራቸውን አጥ ከመዝግበሩ ካላቸው እንደዚህ አድርጉ ካላቸው በኋላ በአንድ ላይ ሆነው ምስጢረ ቁርባን መስርቶላቸው አስተምሯቸው ከእነሱ መካከል አንዱ አሳልፎ ሊሰጣው እንደሚችል ይነግራቸዋል። በዚህ ጊዜ ሐዋርያቱን ግራ በመጋባት ማን ሊሆን አሳልፎ የሚሰጥህ እያሉ አስበሳቸው ሲተያየቁ ሲተያዩ ክርስቶስ ሲጠይቁት እንደነበር እናስታውሳለን። አዳን መድኃኒታችን ጌታችን ኢየሱስ ክርስቶስ አሁን እኔ በወጣት ቅሸ የሚሰጠው እሱ አሳልፎ ይሰጠኛል ብላቸዋል። ይህን ጊዜም አጥቅሶ ሰጠው ይሁዳ እሱ እንደሆነ ይረዳል እና ይሁዳ በጣም ይደነግጣል ማለት ነው። ከዛ በፊትም እንግዲህ አሳልፎ የሚሰጠኝ አለ ምናምን ስላቸው ማን ሊሆን እንደሚችል ድንጋዩን እንኳን እያናገረ ክርስቶስ ማን አሳልፎ ሊሰጠው እንደሚችል ድንጋዩ እየዞረ ክርስቶስን እንዳክል እየሆነለት፣ ነገር ግን በይሁዳ ራስ ላይ ሲዞር እንደነበር ብዙዎቹ ምልክቱን አይተዋል ማለት ነው። ከዛ ይህንን ደግሞ አስረግጦ አሁን አጥቅሸ የምሰጠው ብሎ ሲነግራቸው እሱ እንደሆነ ሲረዳ ይሁዳ በጣም ይቆጣና፣ ክርስቶስን ሎቱ ስብሃት ለክብር አጠራሩ ለስም አጠራሩ ክብር ይወውና፣ እሱን ሰድቦ ሊያስይዘው እንደሚችል ወደ አይሁዳውያን ሄዶ ሊዶልትበት እንደሚችል ይነግረዋል ማለት ነው። እንግዲህ ክርስቶስም ይህንን ይሁዳን የምትፈልገውን ማድረግ ትችላለህ የሚለውን ከዛም በኋላ ይሁዳ ከዛ ተነስቶ ይሄዳል ማለት ነው። በዚህ ጊዜ ክርስቶስ ይሁዳን ተነስቶ ሲሄድ ለራት ተሰርቶ የቀረበላቸው ያ ዶሮ ክርስቶስ ዶሮውን በእጁ ነክቶ አስነስቶ ከተሰራበት ወጥ ከሆነበት ማለት ነው በተአምር አስነስቶ እፍ ብሎበት ያ ሆነ የበረር ከሄደህ ይሁዳ በእነሱ መካከል ሊያደርግ የሚችለውን ነገር ምን እንደሆነ ተከታትለህ እንደ ሰው አንደበት መተህ ትናገራለህ ብሎ ይልካዋል። ከዛም በኋላ ይሁዳ ሄዶ ለፈሪሳውያን ና ለሰዱቃውያን ላይሁዳውያን ማለት ነው ሄዶ እንዴት ሊያስይዘው እንደሚችል እንዴት አሳልፎ እንደሚሰጣቸው ቃል ይገባላቸዋል። እሱም ሰላሳውን ብር ተቀብሎ የት ላይ እንደሚገኝ ያስይዘው ማለት ነው ቃል ገብቶላቸው ሲነጋገር ያ ዶሮ ከኋላ ተከትሎ እየሄደ ያንዳንዱን ነገር ይከታተል ነበር ማለት ነው። በኋላ እንግዲህ ይህ ዶሮ በጣም ያን ነገር ሁሉ ይሁዳ ያለውን ነገ ያለውን ሁሉ ሲጨርስ ተመልሶ ይመጣና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያቱ ከአስራ አንዱ ሐዋርያቱ ጋር ባለበት መጥቶ ምን እንደተፈጠረ እያንዳንዱን አንድ በአንድ ይናገራል ማለት ነው። እንግዲህ ክርስቶስም ይህንን ዶሮ በሰው አንደበት አውጥተህ ለሐዋርያቱ ነገራቸው ይለዋል። እንግዲህ ይህ ዶሮም እንደ ሰው በአንደበት እየተናገረ እያለቀሰ፣ በጣም እያዘነ ለክርስቶስ ሰግዶ ሊያሲሰው እንደሚችልና ለአይሁዳውያን ቃል ገብቶላቸው ሰላሳ ብር እንደተቀበለ ለሐዋርያቱ ይነግራቸዋል። ሐዋርያቱም ይህን ነገር ሲሰሙ እጅግ በጣም እየተደነቁ ያለብሳሉ ማለት ነው። እንግዲህ በዚህ ጊዜ ጴጥሮስም ሶስት ማን ማንም ማን ሊክድ እንኳን እኔ አልክድም ሲል የነበረው ሊክደው እንደሚችል ክርስቶስን ቀድሞ ነግሮት ነበርና ይሁዳ ጭፍሮቹ አይሁዳውያንና ፈሪሳውያን ማለት ነው ይዟቸው ሲመጣ ክርስቶስን ሊይዙት መጥተዋል ማለት ነው። ከዛ በፊት ይህ ዶሮ ክርስቶስ እንደነገረው ለሐዋርያቱ ከነገራቸው በኋላ አንተ ህያው ነህ፣ ከዚህ በኋላ ወደ ሰማይ ተነጥቀህ ኑር ሺ ዓመትም ትኖራለህ ብሎ ይነግረዋል ማለት ነው። ይህ ዶሮ አሁንም እንግዲህ በገነት ውስጥ እንዳለ ዛሬ ላይ ዶሮዎች ዘፌ ሰዓት ላይ ሲጮሩ ይህ ዶሮ እንደሆነ የሚያነቃቸው ይናገራል። ጴጥሮስም ዶሮ ሳይጮስ ሶስት ጊዜ ትክደኛለህ ተብሎ በነበረበት ጊዜ በጴጥሮስ መንቃት ምክንያት የሆነው ሲያነቃው የነበረው ይህ ዶሮ እንደሆነ ይናገራሉ። ማለት ነው እንግዲህ ከብዙ በጥቂቱ ስለ መጽሐፈ ዶሮ ይህን ያክል ከነገርኳችሁ፣ እናንተ ደግሞ ከመጽሐፈ ግብረ ሕማማት የሐሙስ ምሽት አንድ ሰዓት ሐሙስ ዳር ምሽት ማለት ነው አንድ ሰዓት ላይ መጽሐፈ ዶሮ የሚለውን ብታነቡ ሙሉ ታሪኩን ታገኝታላችሁ። ከብዙ በጥቂቱ እኔ ይህን ያክል ከነገርኳችሁ፣ እናንተ ከመጽሐፍ ይመላልጋችሁ በደንብ እንድታነቡ ጋብዛችኋለሁ። ምናልባት የዶሮውን ስም ግን መጽሐፉ ላይ አታገኙትም። ምናልባት የእውቀት ምንጭ የምትል የታሪክ መጽሐፍ የቅኔ ተማሪዎች የሚማሩባት ማለት ነው፣ በዚች መጽሐፍ ላይ ስሙ ተጽፎ ይገኛል። እሱ ኩትናኤል ይባላል። እንግዲህ ይህንን የኩትናኤል ሚዲያ ሰብስክራይብ በማድረግ እንደተደግሙ በዛው መልዕክትን እያስተላለፍኩኝ ሌላ ጊዜ በዚህ ጉዳይ ሰፋ ባለ ሁኔታ ልመጣ እንደምችል ቃል እየገባውላችሁ ለዛሬው ግን እዚህ ላይ ይጨርሳለን። ሰላም፣ እግዚአብሔር ከሁላችን ጋራ ይሁን። ወስብሐት ለእግዚአብሔር።